በኦሮሚያ ክልል ምዕራብ ሸዋ ዞን ጊንጪ ከተማ ከ22 ቢሊዮን ብር በላይ በሆነ ወጪ የተገነባው የኬኛ ቤቨሬጅስ የኢፌዴሪ ፕሬዚዳንት ታዬ አጽቀ ስላሴ የፌዴራልና ና የክልል የስራ ኃላፊዎች በተገኙበት ተመርቋል። በ አንድ መቶ አስር ሄክታር ላይ ያረፈው ፋብሪካው ዘመናዊ ቴክኖሎጂዎችና ሀገር በቀል እውቀቶችን በማጣመር ዓለም አቀፍ ደረጃቸውን የጠበቁ አልኮልና ከአልኮል ነፃ መጠጦችን እንደሚያመርትም ተገልጿል። ፋብሪካውን መርቀው የከፈቱት የኢፌዴሪ ፕሬዝዳንት ታዬ አጽቀ ስላሴ ኬኛ መጠጦችን ከማምረት ባለፈ የአካባቢውን ማህበረሰብ የኢኮኖሚ ተጠቃሚነት ያመጣል ብለዋል። የአካባቢውን ኢኮኖሚ ያነቃቀዋል። ከጥሬ ቃ ጀምሮ እስከ ምርት ማሸጊያ ያሉ የምርት ትስስሮችን ይፈጥራል። ይህ ዘመናዊ ፋብሪካ በተለይ የግብርና ዘርፉን እጅግ ያሳድጋል። ለፋብሪካዎች የሚያስፈልጉትን አዝዕርት ማምረት ብቻ ሳይሆን የአመራረት ጥራትን እና ብዛትን ያሳድጋል። አካባቢውንም የኢንቨስትመንት ኮሪደር ወይም ቀጠና የማድረግ እድሉን ከፍ ያደርገዋል። ልጆቻችን የስራ እድል ባለቤት ይሆናሉ። አካባቢውን ከማሳደግና ከማዘመን አልፎ ከሌሎች ዞኖች ወይም ክልሎች የገበያ ትስስር ይፈጥራል። ስለዚህ የአካባቢው ማህበረሰብ እጅግ እድለኛ ነው ለማለት ይቻላል። ፕሬዝዳንቱ አክለውም የኬኛ ቤቨሬጅስ ማህበረሰቡን ተጠቃሚ የሚያደርጉ መሰረተ ልማቶችን በመገንባት ማህበራዊ ኃላፊነቱን መወጣት አለበት ሲሉም መልእክት አስተላልፈዋል። ይህ ኢንቨስትመንት የህዝብ ኢንቨስትመንትና የህዝብ ሀብት እንደመሆኑ በአካባቢው ህዝብ በተለይ የመሰረተ ልማትን በማስፋት ትምህርት ቤቶችን ከፍ በማድረግ አቅማችሁ በፈቀደ መጠን ማህበራዊ ኃላፊነታችሁን እንደምትወጡ ተስፋዬ የበረታ ነው። የኦሮሚያ ክልል ርዕሰ መስተዳደር ሽመልስ አብዲሳ በበኩላቸው የየአካባቢውን የተፈጥሮ ሀብት በመጠቀም የሀገርንና የህዝብን የኢኮኖሚ ተጠቃሚነት ለማረጋገጥ ጭምር ስራዎችን ማጠናከር ይጠበቃል ብለዋል። በክልላችን ውስጥ የልማት እንቅስቃሴ ወደሚፈለገው ደረጃ ለማምጣት ትናንሽ ጅማሮች ተጀምረዋል። እንደ ኬኛ አይነት ፕሮጀክቶችን በህዝብና በመንግስት ትብብር እንዲቋቋሙ በማድረግ ወደ ስራ ተገብቷል። ይሄ ስራም ባለፉት አመታት ሰፊ ስራ ተሰርቶበት በዚህ ደረጃ ደርሷል። የተጀመረው የልማት እንቅስቃሴ በጣም ትንሽ ነው። ሰፊ ስራ ከፊታችን ይጠበቅብናል። በኢትዮጵያ ውስጥ ያለውን ድህነት፣ ኋላ ቀርነት ከመሰረቱ የመንቀል የኢትዮጵያን ብልጽግና የማረጋገጥ ረጅም ጉዞ ውስጥ ነው ያለ ነው። በዛ ጉዞ ውስጥ ትናንሽ እርምጃዎች ጀምረናል። ጠንክረን ሰርተን የሀገራችንን ብልጽግና ለማረጋገጥ ሁላችንም ጠንክረን እንስራ ማለት እፈልጋለሁ። የኬኛ ቤቬሬጅ በአመት ከሚሊዮን ሄክቶር ሊትር በላይ የማምረት አቅም ያለው ሲሆን በሙሉ አቅሙ ወደ ገበያ መድረስ ሲችል ከሺ በላይ ለሚሆኑ ዜጎች የስራ እድል እንደሚፈጥር ተገልጿል።